ኩም ወራህመቱላሂ ወበረካቱሁ በመላው ሀገር በመላው ዓለም የምትገኙ ውድ የአሊፍ ቤተሰቦች ዛሬ የምንገኘው ስምንተኛ ዙር የኢፍጣር ፕሮግራማችን ላይ ነው። እህታችን ሰራና እህታችን አሚናት ናቸው ማለት ነው። ሁለቱ የዛሬውን ፕሮግራም ስፖንሰር አድርገውናል። የዛችሁን ይክፈላችሁ፣ ሰደቃችሁ ደርሶናል። አሊፍንም በጣም እናመሰግናለን።

የኢፍጣር ፕሮግራማችንን ተገኝተናል። ዛሬ ደግሞ ይህን የፍጣር ፕሮግራማችን የምንከናወንበት ቦታ በተለምዶ ደረቅ ወደብ ድሮ አየር ማረፍ የሚገኙበት የሚገኙ እህትና ወንድሞቻችን ተፈናቃዮች ጋር ነው። የዛሬው ፕሮግራም ሙሉ ለሙሉ ስፖንሰር ያደረገችን እህታችን እህታችን ሳራ ና እህታችን አሚናት ናቸው ማለት ነው። ሁለቱ የዛሬውን ፕሮግራም ስፖንሰር አድርገውናል። ሙሉ ኢፍጣር ፕሮግራሙን በነሱ የገንዘብ ድጋፍ ነው ዛሬ ይህንን የኢፍጣር ፕሮግራም የምናከናውነው። እንግዲህ አሊፍ በጎ አድራጎት ማህበር ረመዳን ከገባ ጀምሮ እስካሁን ድረስ ስምንተኛ ዙሩን ይዟል። እስካሁን ድረስ በጣም ብዙ ገንዘቦችን በማውጣት ነው የኢፍጣር ፕሮግራም እያካሄደ ያለው። እህትና ወንድሞቻችን ሲያፈጥሩ የምታዩ ሆና ሁላችሁም ለእህታችን ሳራ ና ለእህታችን አሚናት ዱዓ እያደረግን እስከ ፕሮግራሞችን ፍጻሜ ድረስ አብራችሁን ቆዩ።

ሳራና ሚናት ይባላሉ። ብዙ ሀጅ አለባቸው። ብዙ ጉዳይ አለባቸው። ለሀገራቸው እንዲያበቃቸው ሉ አድርጉላቸው። ኢንሻ አላህ በረካ ሁኖ አላህ ያቆያቸው።

ሚንዲያቸውን አላ ይክፋላችሁ ሚንዲያቸውን አላ ይክፋላችሁ። አላ ይስጣችሁ። ለወደፊቱም የፊቱም ደሞ ዲሃ ምረዱበት ዱኒያ ደሞ ደሞ እናንተ ጋር የምትከዲሙ አላ አርግ የያዛችሁ ኩሉ በረካ አላ አርግልላችሁ የዑሙር በረካ፣ አፍያ በረካ፣ ዱኒያ በረካ ታናንተ አላ ይስጣችሁ። እናንተ ደሞ ያስተባበራችልን ኩሉ ሁሉንም እንዲያው የበለጠ የበለጠ አላ ይስጥልን። ይህም ህዝባችሁ ደህና ይሁን፣ አገር ሰላም ይሁን። በሰላም ነው ሁሉ ደሞ ይህን ሁሉ ደሞ የሚበላው የሚጠጣው ሰላም አላ ያርግልን። ሰላም አላ ያርግልን። ሰላም አላ ያውረድ። ሁሉንም አላ ያስተሳስበው። መመተሳሰቡ ነው አምረዱን ያወዲን አላ ያሳምርላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እኛ ከአዲስ አበባ ተሸገር ሲቲ ተምሮ ተፈናአለን፣ ደረቅ ወዲ መጠለያ አካባቢ እንገኛለን። እና ዛሬ ላረጋችሁልን ፍጡር እያመሰገን ለወደፊትም እንደማሆኑም በለው ምጠጣ ያለን ምና ያላችሁን እንዲለግቱልን እጃችሁን እንዲዘረጉልን ባላስም እንጠይቃለን። ለዛሬው ላረጋችሁልን አላይስጥልን፣ ጀዛኩምላ በጣም እናመሰግናለን። እና አሁንም ቀጣይ ያላችሁን ነገር እንዲለግሉትል ባላስም ምስጋና አቀርባለሁ። ሰላም አለይኩም ወረመቱላ በረካቱ። ጨርሳ ላበቃን እናንተንም እኛን ለመፍቀር ላበቃችሁ አላህ ይስጥልን። በረካ አላህ የረመዳንን እንሷ አላህ ይስጣችሁ። እኛን እንዳስፈጠራችሁ እናንተንም ማንተ ክር ነገር ይሻላችሁ ኢንሻ አላህ። እንግዲህ ለእኛም የተሻለ ነገር ይስጠን፣ እናንተም የተሻለ ነገር ይስጣችሁ። ሰግናለን ዛራ ና ትና እናመሰግናለን። ደርሶናል አላህ ከእናንተ ጋር ይሁን። እኛም ስለጠየቃችሁን እናመሰግናለን። እዚህም ላደረሱልንና ላመጡልንም ሰዎች እናመሰግናለን። ለሰጪዎቹንም እናመሰግናለን። አላህ ይስጥልን። ያው እንደምታውኑ እንግዲህ ሚዲያ ላይ ነው ያለ ነው። ለዚህም ደርሳችሁልና አልሐምዱሊላህ አላህ ይስጣችሁ ስላመጣችሁ ስም፣ ለሰጪዎቹንም አላህ ይስጥልን እናመሰግናለን። ደርሰውናል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሰላም ናችሁ? እንዴት ናችሁ? ሳራ ና አሚናት በጣም አላህ ይስጥልን፣ እናመሰግናለን። በአሊፍ በኩል የላካችሁልን ሰደቃ ደርሶናል። አላህ ይስጥልን፣ በጣም እናመሰግናለን። እንጀዛችሁን አላህ ይክፈላችሁ። ጤናችሁን አላህ ይስጣችሁ። ያሰባችሁትን የቀልባችሁን፣ የሙራዳችሁን አላህ ያደርጋችሁ። ጾመው አጅሩን ከሚያገኙ ሰዎች አላህ ያድርጋችሁ። በጣም ነው የምናመሰግናችሁ። አላህ እጀዛችሁን ይክፈላችሁ። ሰደቃችሁ ደርሶናል። አሊፍንም በጣም እናመሰግናለን። የላካችሁልን ሰደቃ ደርሶናል። በጣም ነው የምናመሰግነው። አላህ ይስጥልን። እጀዛችሁን አላህ ይክፈላችሁ። እንግዲህ ሁሉንም አላህ እንግዲህ ጾማችሁ ጾማችሁንም ከሚቀበላችሁ ዱአችሁንም ከሚቀበላችሁ አላህ ያድርጋችሁ፣ ስራችሁንም አላህ በረከት ያድርግላችሁ። አላህ ይስጥልን፣ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመላው ሀገር በመላው ዓለም የምትገኙ ውድ ያለፊ ቤተሰቦች ዛሬ የምንገኘው ስምንተኛ ዙር የኢፍጧር ፕሮግራማችን ላይ ነው። እንደምትመለከቱት ከኋ ላይ በርካታ የቲሞች በርካታ አረጋውያን በርካታ ተፈናቃዮች ከስልሳ በላይ የሚሆን ቁጥራቸው የሚሆኑ ወንድሞችን እህቶችን አልሐምዱሊላህ በእህታችን ሳራና በእህታችን አሚናት አማካኝነት የዛሬው ኢፍጧር በጣም የተሳካና ደስ የሚል ፕሮግራም አካሂደናል። ልክ እንደዚሁ ስደቃ ማድረግ የምትፈልጉ ማስፈጠር የምትፈልጉ ወንድም እህቶች በመላው ዓለም በመላው ሀገር የምትገኙ እንሻ አላህ ከአሊፍ ጎን አብራችሁ በመሰለፍ የዚህ የኸይር ስራ ተቋዳሽ እንድትሆኑ ጥሪያችን እናቀርባለን። አሊፍ በጎ አድራጎትን ለመደገፍ ከስር በምትመለከቱት የስልክ ቁጥር አድራሻ ማግኘት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።